አሰላሙ አለይኩም ወረህመቱ ላሂ ወበረካቱ። ሰላም ሰላም ብያለው። ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛት ይበል በያላችሁበት። ነቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ኮሜንት አድርጉልኝ። ማለት ነው እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ እና ሌላ ኋይና አኔ ነሺድ መሀመድ ሰይድ ወደ አኸይራ ሂዷል። እንግዲህ እሱን ታውቁታላችሁ፣ በነሽዳ ሁላችንም እናውቀዋለን ማለት ነው በሚዲያ እና በጣም ልብ ይሰብራል ማለት ነው። እንግዲህ እንደምታዩት አንድ ሰው ዛሬ ታይቶ ነገ ይጠፋል ማለት ነው። እርግጥ ሁላችንም ወደ አኸይራ ነን፣ ሁላችንም ሀጅ ነን። እዚች ምድር ላይ ዱንያ ላይ የሚቀር የለም ማለት ነው። ሁላችንንም በጀነት ይሰብስብን። አላህ ጀነት ያልፈርደው ሲወፍቀው፣ እንግዲህ ከደጋጎች አላህ ያድርገው ማለት ነው። እና ያው ረመዳን ኦምራ መጣ ነበር ማለት ነው። ከረመዳን በኋላ በሄድ ይሻላል ብለው ብትሄድ ይሻላል ብለው ሊያግባቡት ሞከሩ። አይሆንም፣ የረመዳን መጨረሻዎችን ቀናት ኦምራ ነኝ አለ ፈርጥም ብሎ ምንድነው የመጨረሻ ደረከው እኮ ብለው ሲቀልዱበት ያው በሉት ብሎ መለሰላቸው። ቤዛ ፍለጋ ለፋ፣ ወጣ፣ ወረደ አልሐምዱሊላህ። አላህ ፈቅደ እና ህልሞ ተሳካ። ሰዎቹ ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ብቻ ወደሚሄዱበት አላህ ሱብሓነሁ ወተዓላ ቤት ይሄዳል። የሚወዳቸው የረሱላችን ሰለላሁ ዓለይሂ ወሰለም ሀገርን ረገጠ። ዑምራን ፈጸመ መዲናን ዘይሮ ወደ ሀገር ቢመለስም በድንገተኛ ህመም ወደ አኸይራ ሄዷል። እውነትም የመጨረሻ ዑምራ ነበረች። አላህ ይዘንለት። ኡስታዝ በድር ሁሴን በአባድር መስጂድ ሸኝቱ ላይ ተናግረው መሀመድ ሰይድ የአራት ልጆች አባት ነው። የልጆቹ የቲም አድርጎ ነው የሄደው። የሁላችንም ድጋፍ ይፈልጋል እና የቲም የሆኑ ልጆቹ የአባትነት ጣዕማቸውን ቢያጡም እንደ ማህበረሰቡ አንድ ነገር ብናገር መልካም ነው ብለዋል። እናም ለየቲም ልጆቹ የምትለግሰው ስጦታ ካለ ለልጆቹ እና በባለቤቱ አካውንት የምንችለውን እንነያሉ ነው ማለት ነው። እና በጣም ያሳዝናል። ወላሂ አላህ ራህመው አላህ ጀነተል ፈርዲዎስ ሲወፈቀው። ስብሓናላህ በወጣትነቱ ብዙ ነገር መስራት እየፈለገ ግን ደግሞ እንግዲህ አላህ እዚህ ድረስ ነው ብሏል። እና የእሱ ውሳኔ ነው። ሁሉም ነገር ያላህ ውሳኔ ነው እና እንግዲህ ወደ አኸይራ ሄዷል ማለት ነው። እንግዲህ ቤተሰቦቹንም አላህ ሰብሩን እስጣቸው። ልጆቹ፣ ባለቤቱንም አላህ ሰብሩን እስጣቸው። በጣም ከባድ ነው። የአራት ልጆች አባት ነው። አራት ልጆቹን ጥሎ ነው የሄደው እና በጣም ያሳዝናል። ገና ወጣት ነው። ገና ብዙ ነገር መስራት ገና ብዙ ህልም ነበረው። ግን እንግዲህ አላህ ደግሞ በቃ ከዚህ ድረስ ነው የከተብኩልህ አለው፣ ና ያቺ ቀን ደርሳ። በጣም ደስ የሚለው ነገር ግን የአላህን ቤት መርገጡ ለሱ ትልቅ ነገር ነው። ይሄም ትልቅ ትእዛዝ ነው። እሱ በቃ በዚህን ቀን ይሄዳለው አልቀርም ብሎ የታገለበት እንግዲህ የአላህ ትእዛዝ ነው። ያለህም ቤት ረግጠህ ወደ እኔ ትመጣለህ ቤትን ረግጠህ ወደ እኔ ትመጣለህ ስለተባለ ነው። እንግዲህ የአላህ ውሳኔ ነው። አላህ ጀነት ልፈርደው ሲወፍቀው፣ እዱንያን የነሳ ደግሞ አኸይራውን ያሳምርለት። ብቻ በጣም ከባድ ነው ማለት ነው። አሊሞቻችን የምንወዳቸው የምናከብራቸው እየሄዱብን ነው ማለት ነው። እንግዲህ አላህ ጀነት ልፈርደው ሲወፍቃቸው፣ እዱንያን የነሳ ደግሞ አኸይራውን ያሳምርላቸው። እንሻላ እንግዲህ አላ ጀነት ልፈርደው ሲወፍቃቸው የእኛስ መጨረሻ ምንድን ነው? እኛንም አላህ በጅነት የሰብስበን ሁላችንንም፣ ሁላችንም ሀጅንን ከዚች ምድር ላይ እዱንያ ላይ እሚቀር የለም። ሞትን ሁላችንም ቀማሽንን ና እንግዲህ ያላህ ውሳኔ ሆነና ወደ አኸይራ ሄደ ማለት ነው። አላህ ይረህመው፣ አላህ ይዘንለት። እንግዲህ ምን ይባላል? ብቻ በጣም ከባድ ነው። ልብ ይሰብራል፣ አይደለም ለቤተሰቦቹ ቀርቶ ለእኛ ሚዲያ ላይ ለምናውቀው ራሱ በጣም ልባችንን ሰብሮታል ማለት ነው። ያው እንግዲህ ያላህ ውሳኔ ነው። እንግዲህ ቤተሰቦችንም አላህ ሰብር ይስጣቸው። እንግዲህ ልጆችም ደግሞ የአባታቸውን ቦታ ተክተው አድገው ለዚህ በእተው ደግሞ እነሱን ደግሞ አላህ ዓሊም አድርገው የአባታቸውን ቦታ ይዘው ኢንሻላህ አባታቸውን የሚያስጠሩ ያድርጋቸው ማለት ነው። ብቻ በጣም ከባድ ነው። አላህ ይዘንለት። ብቻ በአሁኑ ሰዓት አለም የሚባል ሰው ጠፋ። ወላሂ ሱብሃንአላህ። አላህ ይርሃመው። እሱስ ጥሩ ጥሩ ነገሮችን ሰርቶ ሂዷል። እኛስ ምን ይዘናል? አላህ ሆነን ወላሂ በጣም ከባድ ነው። ሰውና ክብሩ ሚዲያ ላይ ለእናቶች ለምስኪኖች ብዙ ነገሮችን ሰርቷል ማለት ነው። በዱንያ ላይ እና መንገዱን አስተካክሎ ያላህንም ቦታ ረግጦ ነው ሄደው። እሱ ማሻአላ ተባረከላ። እንግዲህ እዚህ ድረስ ነው ተፈቀደልህ ተባለ። ያቸው ቀኑ ደረሰች ተከየሉ። ስብሓንላ አላ ይራህመ ወላ ጅነት ልፈርዲ ሲወፍቀው። ወንድማችን እንግዲህ ሁላችሁም ዱአ አድርጉለት፣ ኢንሻአላህ አይቻል ነው። ካፋና ወላሂ አሉንማሻአላህ ወጡልን ብለን ስንል በቃ አይተን እናጣቸዋለን ማለት ነው። እና አላህ ራህማ፣ አላህ ጀነት አልፊርደውስ ሲወፍቀው፣ የሞቱትንም አላህ ራህማቸው፣ እኛንም ደግሞ አላህ መጨረሻችንን ያሳምርልን ያ ረብ አማማታችንን ያሳምርልን ጌታ። እና በጣም ልብ ይሰብራል። በጣም ከባድ ነው ወላህም። እና ሁላችንንም አላህ አማማታችንን አሳምሮ ሁላችንንም አላህ በጀነት ፈርዶ ሲሰብስበን እላችኋለሁ። ቤተሰቦቼ ሁላችንም ወዳችኋለሁ፣ አከብራችኋለሁ።